ልብ አንጠልጣይ ከሆነው ታሪክ ነጫጭ ጥቁረቶች ክፍል 14። ወደ ሰፈር ከመመለሴ በፊት አንድ የማላውቀው ስልክ ተደወለልኝ። አቤት አልኩ ስልኩን አንስቼ። አንድ ሴት እንደ ሙዚቃ በሚስረቀረቅ ውብ ድምፅ ፈውዛነ አይደል አለችኝ። ድምፁ አዲስ ስለሆነብኝ ግራ እየተጋባሁ አሁነኝ፣ ምን ልታዘዝ አልኩ። ልጅቷ ኤክራም የምትመራው ሃይማኖታዊ ማህበር ውስጥ የስነ ጽሁፍ ዘርፍ ላይ እንደምትሰራና መጽሄት ለማዘጋጀት እየሞከሩ ስለሆነ እንዳግዛቸው ዘፈነችልኝ። የልጅቷ ድምጽ ከመስረቅረቆ የተነሳ ተናገረች ማለት ስለሚከብደኝ ነው ዘፈነችልኝ ያልኩት። እኔም ወደ ሰፈር ስመለስ ላገኛቸው ለጁምዓ አርብ ተቀጣጠርን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ውድና የተከበሯችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ፣ አብራችሁ ይቆዩ። ጁምአ አርብ እለት ከደወለችልኝ ልጅ ጋር ሰፈር መስጅድ ውስጥ በመካከላችን መጋረጃ ተጋርዶ በአካል አወራን፣ አልተያየንም። አብረዋት ሁለት ልጆች ነበሩ፣ ወንድና ሴት። ውይይት ሲያስፈልግ ሁሌም እንዲህ ነው የሚደረገው፣ መጋረጃ ተጋርዶ እንወያያለን። ይሄ የሚደረገው ሐራም ክልክል፣ ጾታዊ መፈላለጎችን ለመታደግ ነው። ልጅቷ ስሟ ሶመያ ነው። ድምጿ በጣም ያምራል። በምችለው ሁሉ ለአግዛትና ስለ ስራው በስልክ እየተደዋወለን ለመነጋገር ተስማምተን ተለያየን። ሱመያ ገና ከዛው ቀን ጀምሮ ፌስቡክ ላይ ስለ ብዙ ነገሮች ታማክረ ይጀምር። ምን አለ ታይፕ ተደርገው የተላኩ ሜሴጆችን በጽሁፍ ድምጽ የሚያነብ ማሽን በኖረ የሱመያን መልእክቶች በእሷ ድምጽ እሰማበት ነበር። የፈጣሪ ያለህ! የሰው ድምጽ እንዲህ ይስረቀረቃል። የእሷ በጣም ይለያል። በነጋታው ቅዳሜ እክሩ ደውላ የምንገናኝበትን ሰዓት ተነጋግረን ሰዓቱ ሲደርስ መንገድ ላይ ተገናኝተን ወደዚህ ካፌ መጣን። እክሩ ጥቁር ሰማያዊ ጅልባብ ለብሳለች። ረሂማ መታ ከታዘዘችን በኋላ እክሩ ዓይኔን ትኩር ብላ እያየችኝ፣ ፈውዛኔ ግን ምንም የአቋም ጽናት የለህም አለችኝ። እውነቷን ነው። አንድ ነገር ላይ ለረዥም ጊዜ በጽናት መቆም ይከብደኛል። አሁንም ከሷ ጋር በፍቅር ግንኙነት ውስጥ ለመቆየት ከጌታዬ ጋር የምጋፋበት ጽናት አጥቻለሁ። እየሳኩ ኢክሩ ልክ ነሽ አልኳት። አሁን ከኤክራም እየተረዳሁ ያለሁት ግን ከዚህ ቀደም ከመካከላችን በመካከላችን ያለውን ግንኙነት የጠላት እናስመስለው ማለቴን እንደገና ወደ ፍቅር ሕይወት እንመለስ ለማለት እንዳሰብኩ አድርጋ ነው የተረጎመችው። በፍቅር አብረውት ከነበሩት ልጅ ጋር ወንድም ሆኖ መቀጠል ይከብዳል። ሱምያ እኔን ወንድም ብሎ መቀበል ከብዷታል። እንዴት አይከብዳት! ስንቱ አብረን አሳልፈናል እኮ። ትዳር ተወድዶ ጉድ አደረገን። ማህበረሰባችን የትዳርን ዋጋ አስወድዶ የዝሙትን ዋጋ አርክሶብን ተቸገርን። ወሬ ለመቀየር ያህል ሱመያ የምትባል ልጅ ከእናንተ ጀምአ ህብረት አናግራኝ ነበር አልኳት። እየሳቀች እኔ ነኝ እንዳናግሩህ የጠቆምኳቸው አለችኝ። እኔም ሳቋ ተጋባብኝ። ከዛ ደግሞ አሳዘነችኝ። ኤክሮ ነገረ ስራዋ ሁሉ ግራ ያጋባል። ኢኩ ለእሷ ጥላቻ እንዳለኝ መጠርጠር ሳትጀምር አትቀርም። በስልክ ስናወራ እየጮህክብኝ ነው፣ ተቆጣኸኝ ምናምን የሚሉ ሰበቦችን እየፈለገች ታኮርፋለች። የሚንቃትን ፈውዛንንና ኩርፊያዋን እራሷ በጠርጣሪው ጭንቅላቷ ትፈበርካለች። እኔ እንዴት የክሮን እጠላታለሁ? የማይመስል ነው። የዛን ቀን ጉዳያችንን እንደጨረስን ወደ ቤቷ ሸኝቻት ተመለስኩ። ከዚህ ቀን በኋላ ከኤክራም ጋር በስልክም በአካልም ያለን ግንኙነት እየቀዘቀዘ መጣ። እኔ ፍቅረኛ የሚለውን ታፔላ ብታነሳልኝ ከጎኗ ሆኜ እንደ ወንድም ላማክራት ፈቃደኛ ነበርኩ። እሷ ግን የፈለገች አይመስለኝም። ከሱመያ ጋር በቀጣይ ልንገናኝ ስንቀጣጠር ከመስጂድ ውጭ ስለነበረ ከብሩክ ጋር አብረን ሄድን። አንድ ሙሉ የቆንጆ ቡድን ከተቀጣጠርንበት ሕንፃ ስር ቆመው ጠበቁን። አራት ነበሩ። ሱመያ የትኛዋ እንዲሆነች አላውቅም። ወደ እኔ ቀረብ ሲሉ አንደኛዋ ቀደም እያለች ስትመራቸው እሷ መሆኗን ገመትኩ። ከአራቱ ውስጥ አንደኛዋ በጣም ነበር የምታምረው። በጣም ሲጀመር ሁሉም ቆንጆ ነበሩ። ሱመያ እንደሆነች የገመትኳን ልጅ ፈገግ ብላ አንድ ደብተር እየሰጠችኝ ሁሉንም እዚህ ላይ ጽፈነዋል፣ እየውና አስተያየትህን ትሰጠናለህ ብላ ወዘቀች። ሱመያ ነበረች። ድምጿ ድምጿ ሲስረቀረቅ ነበር የለየኋት። ብሩኬ እኔ ከሱመያ ጋር ሳወራ እሱ አብራት ያለችውን ቆንጂዬ ልጅ እየተመለከተ ተቁነጠነጠ። ደብተሩን ተቀብያቸው ገና ዞር እንዳሉ ብሩኬ ደብተሩን ቀምቶኝ ይሮጠ! ነገረ ስራው ሁሉ ስለገባኝ፣ ብሩኬ አይሆንም እያልኩ ተከተልኩት። ደብተሩ ላይ ስልክ ቁጥሮች ስላየ ነበር ነጥቆኝ እሮጠው። ብሩኬ ስልክ ቁጥሩን ስልኩ ላይ ለመመዝገብ አስፋልት ተሻግሮ እሮጠ። ተከተልኩት። ረጅም መንገድ ተሯሩጠን። እኔ በሃይማኖት ጉዳይ ምክንያት ሴቶች የሰጡኝን የግል መረጃ አሳልፌ መስጠት አልፈልግም። በሃይማኖት ጉዳይ ተገናኝቶ ፈጣሪን የሚያምጽ ነገር መፈብርክ ያስጠላል። አንዳንዶች ሃይማኖታዊ ህብረቶችን ሲቀላቀሉ ቁጥብና ቆንጆ የሆኑ ልጆችን ለማጥመድ ነው። ለነገሩ ሁሉም የሀሳቡን ያገኛል። ቆንጆ የፈለገው ቆንጆ፣ የቆንጆዎች ካዝና ባለቤት የሆነውን ፈጣሪውን የፈለገ ደግሞ ፈጣሪውን። ለዛ ነው ከብሩኬ ጋር እንዲህ የተሯሯጥ ነው? ዓለማዊ ሽኩቻው ሰልችቷቸው መስጂድ የመጡትን ልጆች ወደማይፈልጉት ጉዳይ ውስጥ እንዲገቡ መሳሪያና መሳሪያና ላለመሆን ግን ብሩኬ ስልክ ቁጥሩ ያለበትን ገጽ ቀዶ ወሰደው። በኋላ ላይ ሳጣራ ብሩክ የሻፈደባት ልጅ ስም ኢማን ነበር። በኋላ ላይ ከእኔ የወሰደው ስልክ ትክክለኛ ለመሆኑን ሲያውቅ ኢክራምን እንድትሰጠው ለመናት። ኢክራም መጀመሪያ ላይ እኔ ባለሁበት ሲጠይቃት አልሰጥህም አለችው። በኋላ ላይ ግን ሲያኮርፈኝ፣ ጨነቀኝ ምናምን ብላ ስልኳን ሰጠችው። የመጀመሪያ ቀንም ያልሰጠችው እኔ ስለነበርኩና አቋሜን ስለምታውቅ ላለመጠቆር ላለመጥቆር ይመስለኛል፣ ላለመጠቆር ይመስለኛል። አንድ ቀን ከሱመያ ጋር ቻት እያደረግን ሁዳ የምትባል ልጅ አውቅ አውቅ እንደሆነ ጠየቀችኝ። እኔ ማውቃት ሁዳ ቤተ መጽሐፍ አብረን የምናነብ የነበረችውን ቆንጆዋን ሁዳ እንደሆነ ነገርኳት። እህቷ እንደሆነች ነገረችኝ። ገረመኝ። በፍጹም አይመሳሰሉም። መልካቸውም ድምፃቸውም ፈጽሞ አይመሳሰልም ነበር ሱመያ የሁዳ እህት መሆኗን ካወቅኩ በኋላ በመካከላችን ያለውን ግንኙነት እየጠነከረ ሄደ። በመካከላችን ያለው ግንኙነት እየጠነከረ ሄዴ። ብሩክ ሴት ማሯሯጥ ላይ በጣም በርትቷል። ከሪሃና ጋር በአንዴ ከነፉ። ከእሷ ጋር ሲደባበሩ ይኸው ኢማንን ለመጀንጀን ይሞክራል። ለነገሩ ኢማን ፊትም አልሰጠችውም። አልሰማህም አለችው፣ አልሰማህም አለችው። እኔ የስነ አእምሮ እውቀቴ ከፍ ያለ እያለ ሲመጣ ሰዎችን እንደ ድሮ በግርድፍ ማዳመጥ አቆምኩ። በንግግራቸው ውስጥ ስሜታቸውን እከታተላለሁ። በሰውነት እንቅስቃሴያቸው ብቻ የደበቁትን እረዳለሁ። የተለያየ የእይታ ምህዳር ፈጠርልኝ ፈጠረልኝ። ጊዜው የፈተና ወቅት የደረሰበት ስለነበር ና ሰፈር ስለነበርኩ ከሰፈራችን ቤተ መጽሐፍ አልጠፋም ነበር። የሮዊና እህት እምነትም የዩኒቨርሲቲ መግቢያ ፈተና ስለደረሰ አብራኝ ቤተ መጽሐፍ ማዋል ጀመርን። እምነት በጣም ደስ የምትል ልጅ ናት። ብሩኬ ሊጀነጅናት ፈልጎ አይሆንም ብዬዋለሁ። የሮያና አደራ ስላለብኝና ብሩኬም በእኔ ምክንያት ስለተዋወቃት አርፎ እንዲቀመጥ ነግሬው እሽ አለኝ። ጓደኝነት ለእኔ ከአንድ ብቻ ሳይሆን ከብዙ አቅጣጫ የሚታይ ነገር ነው። ሮዊናም እንዴ ብሩክ ጓደኛዬ ናትና አደራዋን መጠበቅ ይኖርብኛል። አደራው እምነት ያልሆነ ነገር ውስጥ ከመግባት መታደግ ነው። አንድ ቀን አስራ አንድ ሰዓት አካባቢ እኔና እምነት ቤተ መጽሐፍ እያነበብን እክሮ መጣች። ከእክሮ ጋር አስተዋውቂያቸው ስለነበር ምንም አላለችም። እንደውም ከእምነት ጋር ጥሩ ወዳጃ ከእምነት ጋር ጥሩ ወዳጅ ሆነዋል። እንዴት እንደሆነ ባላውቅም ብሩኬ ቤተ መጽሐፍ መጥቶ ተቀላቀለን። እያጠናንም አልነበርም። ሰዓቱ ሲገፋ ወደ ቤታችን ለመመለስ መንገድ ጀመርን። እምነት እና ኤክራምን ሸኝተን እኛ ወደ ቤታችን ለመመለስ ነበር ያሰብነው። መንገድ ላይ እየሄድን እክሩ እግሯ ቱቦ ለመሸፈን የተደረጉ አርማታዎች መካከል ሾልኮ ገባ ለማውጣት ስንሞክር በፍጹም እግሯ አልወጣላትም። ውድና የተከበራችሁ የቻናሌ የቤተሰቦች ነጫጭ ጥቁረቶች ከሚለው ታሪክ ክፍል 14 በዚህ ተጠናቋል። በክፍል 15 የምንገናኝ ይሆናል። በያላችሁበት አላ ሰላም ያደርጋችሁ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። መምጣታችሁ ካልቀረ ቪዲዮን ጨርሳችሁ እይውልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።